ጤና ይስጥልን፣ የተከበራችሁ የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እንሆ ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎቹን ነግራችኋለን። አብራችሁ ቆዩ። አሜሪካ ለግብፅ ያልተጠበቀ ምላሽ መስጠቷ ተሰምተዋል። ግብፅ የአሜሪካ መንግስት በኢትዮጵያ ላይ ጫና እንዳደርግ እየጠየቀችበት ባለበት ወቅት ያልተጠበቀ ምላሽ ከአሜሪካ እንዳገኘች ታውቋል። በቅርቡ ፕሬዚዳንት ትራምፕ የአፍሪካ ጉዳይ ከፍተኛ አማካሪ ተደርገው የተሾሙት ማሳድ ቦሎስ ሀገራቸው ኢትዮጵያና ግብፅ ስምምነት ላይ እንዲደርሱ ድጋፍ እንደምታደርግ ገልጸው የህዳሴው ግድብ ውዝግብ ፖለቲካ ሳይሆን ቴክኒካዊ ምላሽ እንዳገኝ አሳስበዋል። በዚህም ጉዳይ ዜና ትንታኔያችን በሰፊው ይዘነዋል። የኤርትራ ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል ለአሜሪካ ማሳሰቢያ ሰጡ። የኤርትራ ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል በኤክስ ገጻቸው ላይ የአሜሪካ መንግስት የውጭ ጉዳይ መስሪያ ቤት በቅርቡ ይፋ ያደረገው 2025 ኢንቨስትመንት መልክዓ ምድር ሪፖርት መመልከታቸው ገልጸዋል። በዚህም ሪፖርት ኤርትራ በተመለከተ የቀረበው ከእውነት ጋር የሚጣረሱ ስህተቶች የተሞላና የተዛባ የፖሊሲ ትርጓሜ የታጨቀ ነው ብለውታል። ጨምረውም ይህ ዓመታዊ ሪፖርት አብዛኛው ከቀድሞ የአሜሪካ መንግስት የተወረሱ መረጃዎች ያካተተ መሆኑን አስታውቀዋል። አቶ የማነ ገብረ መስቀል ሲቀጥሉም እንዲህ አይነት ተደጋጋሚ ስህተቶች በፕሬዝዳንት ትራምፕ አስተዳደር ይታደሳሉ የሚል ተስፋ አለን በማለታቸው በቀጣይ ሪፖርቱን ይህ እንዳይደገምም አሳስበዋል። ባለስልጣኑ በሰው ማገት ተጠርጥረው ታሰሩ። አስተዳደሩ በቁጥር ስር መዋሉና በአካባቢ ከተፈጸሙ የእገታ ወንጀሎች ጋር እጃቸው እንዳለበት መጠርጠር መሆኑን የመጀመሪያ መረጃዎች ያሳያሉ። ስለ ጉዳይ ዝርዝር ሁኔታ ስለተፈጸሙ የእገታ ወንጀል ምንም እስካሁን በይፋ የተገለጸ ነገር የለም። በዚህም ጉዳይ እነዚህ ባለስልጣን ማናቸው የሚለውንም የዜና ጥንቅራችን አካቶታል። ግድቡ እኛ ሳንሆን እነሱ ናቸው የሚጠብቁ ሲሉ የቀድሞ ሀገራችን ጠቅላይ ሚኒስትር አቶ መለስ ዜናዊ ግድቡ ራሳቸውን የሚጠብቁት ማለት ምን ማለት ነው? በዚህም ጉዳይ ፕሮፌሰር አታላይ አየለ ኢትዮጵያ ሁለተኛ የታላቁ የህዳሴ ግድብ ሙሊት ባከናወነችበት ወቅት በግብጽ ጉዳይ አንድ የማይረሳ አስተያየት ሰጥተው ነበር። በዚህም ጉዳይ የዜና ትንታኔያችን ከነ አስተያየቱ ይዘን ቀርበናል። ቆይታቸው የምታዳምጡት ይሆናል። እስራኤልና ሐማስ ለረጅም ጊዜ ሲጠበቅ የነበረውን የተኩስ አቁም ስምነት ተፈጸመ። እስራኤልና ሀማስ ለረጅም ጊዜ ሲጠበቅ የነበረው በጋዛ ጦርነት እንዳበቃ በፕሬዚዳንት ዶናልድ ትራምፕ የቀረበ የመጀመሪያ ዙር የተኩስ አቁም ስምነት መስማማታቸው ተገልጿል። በዚህም ጉዳይ የዜና ትንታኔያችን አካቶታል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ አሜሪካ ለግብፅ ያልተጠበቀ ምላሽ መስጠቷ ተሰምቷል። ግብፅ የአሜሪካ መንግስት በኢትዮጵያ ጫና እንዳደርግ እየጠየቀችበት ባለበት ወቅት ነው ያልተጠበቀ ምላሽ ከአሜሪካ እንዳገኘች ታውቋል። በቅርቡ የአሜሪካ ፕሬዚዳንት ዶናልድ ትራምፕ የአፍሪካ ጉዳይ ከፍተኛ አማካሪ ተደርግ የተሾሙት ማሳድ ቦሎስ ሀገራቸው ከኢትዮጵያና ግብፅ ስምነት ላይ እንዲደርሱ ድጋፍ እንደምታደርግ ገልጸው የህዳሴው ግድብ ውዝግብ ፖለቲካዊ ሳይሆን ቴክኒካዊ ምላሽ እንዲያገኝ አሳስበዋል። ሁላችንም ጉዳዩ እንዲፈታና ለሁሉም ተ ቀባይ እንደሆን እንፈልጋለን። በተለይ በቴክኒክ በኩል ምክንያቱም ጉዳይ ቴክኒክ ስለሆነ ቴክኒካዊ ምላሽ ያስፈልጋል ሲሉ አል አረቢያ ለተባለው ሚዲያ ተናግረዋል። አሁን ግድቡ ግን ስለተጠናቀቀ እሁን የሆነውን ጉዳይ ነው። በዚህ መሬት ባለ እውነታ ዙሪያ መፍትሄ ያስፈልጋል። ግድቡ ስላለቀ ፖለቲካ ያታድርጉት ማለቱን የአሜሪካ ዲፕሎማት መናገራቸው ተዘግበዋል። በዚህም ጉዳይ ግብጽ በጣም የተቆጣች ትመስላለች። በዚህም የዜና ትንታኔያችንም ቀጥሎ የሚሰማ ይሆናል። ይህንን ያለችበት ግብጽ የውሃ ደህንነትን ለማስጠበቅ እርምጃ ወስዳለው ማለቷን ኢትዮጵያን አስቆጥቷል። የህዳሴው ግድብ ውዝግብ በፖለቲካ ሳይሆን በቴክኒካዊ መንገድ መፈታት አለበት ሲሉ በአሜሪካ የአፍሪካ ጉዳይ ከፍተኛ አማካሪም ተናግረዋል። በአሜሪካ ውጭ ጉዳይ መስሪያ ቤት አፍሪካና የመካከለኛው ምስራቅ ጉዳይ ከፍተኛ አማካሪ የሆኑት ማስወድ ቦሎስ በታላቁ ህዳሴ ግድብ ዙሪያ ያለው ውዝግብ ፖለቲካ ጫና ሲሆን ቴክኒካዊ መንገድ መፈታት አለበት ሲሉ ተናግረዋል። ማሶድ በሎስ ባለ አረቢያ ቴሌቪዥን ጋር በነበራቸው ቃለ ምልልስ ዋሽንግተን በሶስት ሀገራት ማለትም ኢትዮጵያ፣ ሱዳንና ግብጽ መካከል ሰላማዊና ሁሉን አቀፍ ተቀባይነት ያለው መፍትሄ ለማምጣት ያለውን ቁርጠኝነት አረጋግጠዋል። ጉዳዩ የቴክኒክ ጉዳይ በመሆኑ ችግሩ በቴክኒካዊ መንገድ ነው መፈታት ያለበት ያሉ ከፍተኛ ማካሪው በተለይ በቴክኒካዊ ጉዳይ በሁሉም ወገኖች ተስማሚ መፍትሄ ለማግኘት እየሰራ ነው ሲሉ ተናግረዋል። ጉዳዩ ለኢትዮጵያ፣ ግብጽ፣ ሱዳን የሞትና የህይወት ጉዳይ በመሆኑ የጠቀሱት ማሶድ በሎስ ግዙፍ የውሃ ኃይል ማመንጫ ፕሮጀክት ተመርቆ ሁን ሆኗል። ወደፊት የሚካሄዱ ማንኛቸውም የመፍትሄ አካሄዶች ይህን እውነታ ያገናዘበ መሆን አለበት ሲሉ አሳስበዋል። አክለው ሀገራቸው በካይሮና በአዲስ አበባ መካከል ሰላማዊ ትብብር መደገፏን ተቀጥላለች ያሉ ሲሆን ሁለቱ ሀገራት ግብጽና ኢትዮጵያ ወደ ግጭት ማምራት የለባቸውም፣ በታሪክ ትስስር የተቆራኙ ሀገራት ሲሉ ገልጿቸዋል። ከፍተኛ አማካሪ በቅርቡ በኢትዮጵያና ግብፅ አድርገው የነበረው ጉብኝት የህዳሴው ግድብ ዋና ትኩረታቸው እንደነበር ገልጸው አሜሪካና በግብጽ መካከል ንግግሮች መቀጠላቸውን አመላክተዋል። ግብጽም የውሃ ደህንነቴን ለማስጠበቅ እርምጃ ወስዳለሁ ማለቷን ኢትዮጵያ አጣጥላለች። ግብጽ የውሃ ደህንነቴን ለማስጠበቅ አስፈላጊውን እርምጃ ሁሉ ወስዳለሁ ማለቷ ተዘግቧል። የውሃና ኢነርጂ ሚኒስቴር ጥቅምት 3/2018 በወጣው መግለጫ ከግብጽ ከአባይ ወንዝ ከታላው ህዳሴ ግድብ በተያያዘ ከኢትዮጵያ የተከፈተው ዘመቻ አጠናክራ አቀጥላለች ሲል ወንጅሏል። ግብፅ ብሔራዊ ጥቅሟን የውሃ ደህንነቷን ለማስጠበቅ አስፈላጊ የሆነ ሁሉን እርምጃ እንደምትወስድ ፕሬዚዳንት አብዱል ፈታ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብፅ ህገ ወጥ የበላይነት የተሞላ መንገድ በአባይ ወንዝን ለመቆጣጠር መሞከሯ ቀጥላለች ብሏል። አልሲሲ በካይሮ በተካሄደው ስምንተኛው የውሃ ሳምንት ላይ በቪዲዮ ባስተላለፉት መልእክት ግብጽ በዲፕሎማሲ እንደ መንግስታቱ ድርጅት ባሉ ዓለም አቀፋዊ ተቋማት ላይ መተማመኗን አንድ ድክመት መቆጠር የለበትም ብለዋል። ፕሬዚዳንቱ የኢትዮጵያ ህዳሴ ግድብ ማስተዳደር ረገድ እየተከታተለች ነው ያለው ኃላፊ የጎደለው አካሄድ አገራችን እጇ ጣጥፋ አትመለከተም ብለዋል። የውሃና ኢነርጂ ሚኒስቴር በወጣው መግለጫ ኢትዮጵያ በአባይ የመጠቀም መብቷ አሳልፋ እንደማትሰጥ አረጋግጧል። ኢትዮጵያ ጠላቶቿ በኩል በጃዙር ዙር ጫና ቢበረታም ኢትዮጵያ እርገጥ አይቀለበስም ሲል አክለዋል። ከቀናት በፊት የህዳሴው ግድብ በሱዳን ጎርፍ አስከትሏል የሚል ግብጽ መክሰሷ ይታወሳል። የውሃ ኤነርጂ ሚኒስተር በሰጠው ምላሽም ግብጽ መግለጫ ሀሰት የተሞላ ተንኮላዘል በማለት ውድቅ አድርጎታል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተካሄደበት ወቅት ደግሞ የግብጽ የውጭ ጉዳይ ሚኒስተር ባድል አብድላቲ ኢትዮጵያውን አለም አቀፋዊ የፍርድ ፍርድ ቤት እንደሚወስዱ መናገራቸው አይዘነጋም። የተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብፅ የውጭ ጉዳይ ሚኒስቴር በሰጡ ምላሽ ግብፅ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባ አሳሳች ነው ሲሉ አጣጥለውታል። አልሲሲ በካይሮ በተካሄደው ስምንተኛው የውሃ ሳምንት ላይ ባደረጉት ንግግር ድርቅና የውሃ መጥለቅለቅ በሚኖርበት ወት የውሃ አለቃቀቅ ለመቆጣጠር የሚያስችልና ሁሉን የታችኛው ተፋሰስ ሀገራት ያካተተ አሳሪ ስምምነት እንዲኖር ጠይቀዋል። ኢነርጂ ሚኒስተር ባወጣው መግለጫ ግብፅ በጎርፍ ከመጠለቅ እስከ ረሃብ ድረስ ጽንፍ ለጽንፍ ያሉ ሀሰተኛ ክሶች ማቅረቧን በመጥቀስ በጋራ ፍላጎት ላይ ተመሰረተ መፍትሄ ለማበጀት እንዲ እንደሌላት ያሳያል ብለዋል። ሱዳን ወደዚህ ሀሰተኛ ክስ ጎትታ አስገብታታለች። ሆኖም ግን ኢትዮጵያና ሱዳን በህዳሴ ግድብ ለህዝቦቹ አርገ ስኬታማ መንገድ ተባብረው እየሰሩ ነው ሲል አክለዋል። የግብፅ አመራሮች ከፀሐይ የሚመነጭ ኃይል በመጠቀም የከርስ ምድር ውሃን የሚማቆር እንዲሁም የስና ውሃ ለእርሻ መዋል ረገድ በተለይ ለአባይ ተፋሰስ ሀገራት ያሉ ወንድማሞች እንደሚደግፍ ጠቁሟል። የውሃ ኢነርጂ ሚኒስትር ይህን ንግግር በማጣቀስ የግብፅ የተንሸዋረረ አፍሪካዊ ትብብር ማሳያ ነው ሲል ተችቷል የአባይ ተፋሰስ ሀገራት የግብጽ እርዳታ ተቀባይ አድርጎ የሳለ ንግግር ነው በማለት አጣጥሏል ይህ ያረጀ ያፈጀ የትብብር ትርክት ነባራዊ እውነታ እንዲሁም የአፍሪካ ፍላጎት አያንጸባርቅም ሲል አክሏል ግብፅ በአውሮፓውያን 1959 የተፈረመውን አብዛኛው ውሃ ድርሻ የሚሰጣትን የቅኝ ግዛት ስምነት በመጥቀስ የወንዙ ውሃ ሙሉ በሙሉ በላይኛው ለብቻ የመጠቀም ፍላጎት እንዳላት ኢትዮጵያ በተደጋጋሚ ከሳለይ በዛሬው መግለጫ የግብጽ የቅኝ ግዛት ማዕከል ያደረገው እሳቤ ኢትዮጵያ ላይ ከሸፈና የተሻፈፈ የተንሻፈፈ ፖሊሲ እየተከተለ አድርጋ ስትል ወንጅላለይ ለዓመታት ኢትዮጵያ የአባይ ተፋሰስ ሀገራት ከግብፅ ጋር ለመነጋገር ቢሞክሩም ስኬታማ ለመሆናቸው ጠቅሰዋል። በሦስትዮሽ ድርድሮት ይህ የመጀመሪያው ዙር የህዳሴው ግድብ ሙሊ ሲከናወን ዓለም አቀፍ ሕግን በማክበር ውይይት ሙከራ ቢደረግም ግብፅ በቀናት አለመሳተፏ ኢትዮጵያ ገልጻለች። የውሃ ኢነርጂ ሚኒስትር እውነተኛ መተባበር የሁሉም ሀገራት የመበልጸግ መብት ከግምት ያስገባ መሆን አለበት። ይህ የተፋሰሱ ሀገራት በአባይ እኩልና ፍትሀዊ ተጠቃሚነት እንዳላቸው ዕውቅና ከመስጠት ይጀምራል ብለዋል። ግብፅ የተፋሰሱ ሀገራት ፍላጎትና መብት ችላ በማለት ታሪካዊ መብት አለኝ የሚል የቅኝ ግዛት ትርክትን ታራምዳለች ሲሉ ከሰዋል። ዝርዝር የአባይ ጉዳይ ግብፅ አሸማጋይ ጠባጫሪ ወንጀለኛ ሆና እንደምትቀርብባቸው ቀጠና ጉዳይ አይደለም። መፍትሄ የሚገኘ የተፋሰሱ ሀገራት በማሳተፍ ነው ብለዋል። የግብፅ ጣፈንታ ከተፋሰሱ ሀገራት ጋር የተቆራኘ ስለሆነ ጉዳዩ በኩልነት በቀናነት፣ እንዲሁም ያለዛቻና ማስፈራሪያ እንድትይዘው አሳስበዋል። ኢትዮጵያ አሁንም የዲፕሎማሲና ወዳጅነት የተመረኮዘ መንገድ በመምረጥ ትቀጥላለች ማለት ኢትዮጵያን አቋም አንጸባርቀዋል። ኢትዮጵያ፣ ግብፅ፣ ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሊት ላይ ለዓመታት ድርድር አድርገዋል። ሆሎም ሁሉም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራ ጀምረዋል። ግብፅ በአፍሪካ ግዙፍ የሆነው ግድብ ላይ ላለፉት አመታት ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። ተቀባይነት የሌለው ፉከራ ነው ሲል ውሃና ኤነርጂ ኢነርጂ ሚኒስትር አስታውቋል። የኢትዮጵያ ውሃና ኢነርጂ ሚኒስተር ባወጣው መግለጫ ግብፅ በታላቁ ህዳሴ ግድብና በአባይ ወንዝ የምታደርገው ኃይለኝነትና ቀስቀሳ አጥብቋው ግዟል። ተቀባይነት የሌለው ፉከራ ግብፅ በቅርብ ባደረገችው ስብሰባ ላይ በኢትዮጵያና በሌሎች ተፋሰስ ሀገራት የቅኝ ግዛት አስተሳሰብ እያዘለ አቋም ማራመዷ ተገልጿል። ባለስልጣኑ በሰው ማገት ተጠርጥረው ታስሯል ተብለዋል። በአማራ ክልል ደቡብ ጎንደር ዞን ኢፋርጣ ወረዳ ዋና አስተዳዳሪ የሆኑ አቶ ሙሉ አበጀ ከሰው እገታ ወንጀል ጋር በተያዘ በቁጥጥር ስር መዋላቸው ተሰምተዋል። አስተዳዳሪው በቁጥጥር ስር መዋልና በአካባቢ የተፈጸሙ እገታ ወንጀል እጃቸው እንዳለበት መጠርጠሩ መሆኑን የመጀመሪያ መረጃ መለክተዋል። ስለ ጉዳይ ሁኔታና ስለ ተፈጸመ እገታ ወንጀል አይነት እስካሁን በይፋ የተገለጸ ነገር የለም። አንድ ወረዳው አስተዳዳሪ እንዲህ አይነት ከባድ ወንጀል መጠርጠራቸውን በአካባቢ የጸጥታና መልካም አስተዳደር ሁኔታ ከፍተኛ ጥያቄ የሚያስነሳ ሲሆን በማህበረሰቡ ዘንድ መነጋገሪያ ሆኗል የሰው እገታ ወንጀል በተለያዩ የሀገሪቱ ክፍሎች ከቅርብ ጊዜ ወዲህ የተበራከተ የመጣ የጸጥታ ችግር መሆኑ ይታወቃል ይህ ክስተት የመንግስት ባለስልጣን በህግ ተጠያቂነት ዙሪያ መንግስት እየወሰደ ያለው እርምጃ አካል ሊሆን እንደሚችል ግምቶች እየተሰጡ ነው የጸጥታ አካላት በጉዳዩ ዙሪያ ምርመራ እያደረጉ መሆኑን የሚጠብቅ ሲሆን ከምርመራ በኋላ ዝርዝር መረጃ ለህዝብ ይፋ ያደርጋል ተብሎ ይጠበቃል